ተጋርዶ ተጋርዶ፣ ዝም በላ፣ ታስጨርቁት። ነቢይ አንተ ነን ስማኝ፣ ተው። ፕሮፌት ተረጋጋ፣ ተረጋጋ። ባዶ ሉክ ያዝ፣ ምስጢር እንዳይታይብን ተረጋጋ። ከዛ ቀጥል፣ ቀስ ቀስ እያልክ ቀስ ቀጥል፣ አይዞህ። ፕሮፌት ካሳሁን አንተ ምንም አይሰማህም? እኛ ጋር የሚሰማው ነገር ለአንተ አይሰማህም? አይሰማህም ሰላም ነው። ኮይናት ድምፅ የእናንተ ነገር የለም ሰላም ነው። አንሳ አስቻ፣ ከውስጥ ብልትህ ነው። አንስቻለሁ ወይ ከጨጓራ ነው ወይ ከትንሿ አንጀት፣ ብቻ ችግር አለ እየተላለፈ ያለ። አሁን አይሰማም። አሁንስ ብልቱ፣ እዙን አጥፋው። አጥፍቻለሁ። የለም እስቲ ዝም በል አፍህን ግጠም ግጠም፣ አፍህን ዝም በል እስቲ። አንተ ከውስጥ ነው ማለት ነው፣ አየህ? ድምፁ ከውስጥ ነው። ይኸው ዝም በል ስለው ዝም በል። ከውስጥ ነው ማለት ነው፣ ከእራስህ ጋር ልትስማ አረ በፍጡ አሁን አሪፍ ነው። ሙት አድርገው፣ ኤርፎኑን ሙት አድርገው። ሞተዋል

አንድ ሆነ አንዳንድ ከከበድ ከበድ ያሉ ጥያቄ አንቺ ጋር ነው ይዤ መጣሁ፣ ሱፊዬ እና የበቀደሙት መልስ በጣም ትክክል ነው አረጋግጫለሁ። አሁን ዛሬ ደግሞ የሆነ መጽሐፍ እንትን ስል ምን አየሁ መሰለ፣ የአዳም ባለቤት ከየዋን በፊት ሊሊዝ የምትባል ነበረ የሚል ነገር አነበብኩኝ። ሊሊዝ የምትባል ሊሊዝ ሊሊዝ ትባላለች። ሊሊዝ ሊሊዝ እና እሷ የሚገርም ነገር አዳም ላይ ሸፍታ ሸፈተችበት። አዳም ላይ መጀመሪያ ከአዳም እኩል ነው የተፈጠረችው ሊሊዝ አፈጣጠሯ ማለት ነው። ከዛም በኋላ አዳም ላይ አልታዘዝም አለችው፣ ከአንተ እኩል ነኝ አለችው። ከዛም ፈጣሪ ያረ አለና ፈጣሪ ወረወራት። አሁን ምንድነው የሰማሁት? ሴቷ ሴጣን ሴት አለ በቀደም የሆነ ልጅ ሲጠቀናን ነበረ ሴሴታን አለ ወይ ብሎ ሲጠይቀን አልነበረ? ፕሮፌት ይመልስ ይሄንን ፕሮፌት ያብራራፕሮፌትፕሮፌት ፈላስፋነት ነው ወይስ መጽሐፍ ቅዱስ ለልክት ነው የመጣው? መጽሐፍ ቅዱስ እያወራ እግዚአብሔር አዳምና ሔዋንን ፈጠረን የሚሉ እንጂ ከዛ በፊት ምንም አልነበረም፣ ማንም አልነበረም። መጽሐፍ ቅዱስ ያወራው እግዚአብሔር አዳምና ሔዋንን ፈጠራቸው ይላል እንጂ ሌላ እንደዚህ የሚል ቃል የለም። ስለዚህ አንተ ከየቱን ያመጣ የለም፣ የለም። ከየቱ ጋር ያለ እስከ ቃሉን ጥቀሰው። እስከ መጽሐፍ ቅዱስ ላይ የት ጋር ነው ያለው? ፕሮፌት ቆይ እንትን ትላለህ፣ ልንገራ እኔ ያነበብኩትን። እሺ ነው የቆጠቆጠ አደለም እኮ። አይ የት ጋ ነው? መጽሐፉን ፈልጌው እኮ ነው፣ ለም ለዛ እኮ ነው። ፕሮፌት አጠገቡ ውሃ አለ፣ ውሃ ጠጣ። ውሃ፣ ውሃ። ኧረ ረመዳን አለም ውሃ ሳይሆን፣ አሁን የት ጋ ነው ቃሉን ንገረኝ። ነው ላምብብ ብዬ ነው፣ ላምብብ ብዬ እኮ ነው። በብሉይ ኪዳን የጁዲዝም እምነት ታውቃለህ? እኔ የማውቀው መጽሐፍ ቅዱስን እንጂ እሱም የሚባለ እምነት አላውቀውም። ጁዲዝምን ካላወቅህ ታዲያ እንዴት ነው ታዲያ ጁዲዝምን ተውና፣ አንተ እኮ የመጣኸው እኮ አዳምና የዋን የምለውን ቃል ስለሰጠኸኝ መጽሐፍ ቅዱስን እንገረኝና ንገረኝና፣ ለአንብብል ቆን ያልኩህ ከመጽሐፍ ቅዱስ ላይ ተቆርጦ ወጥቷላ። አይ እኔማ እኮ መጽሐፍ ቅዱስ ስልሳ ስድስት ነው እንጂ የተቆረጠ የሚባል መጽሐፍ የለኝም። እኔ እኔ ሙሉ መጽሐፍ ነው ያለኝ። 66 ቱን ኬታው ማመጣክ ማን 66 ቱማ መጽሐፍ ቅዱስ መጨረሻ ጋር ነው። ሰማንያ አንዱ የሰው ሐሳብ ተጨምሮበት ነው። ተው ፖርፌት እንደዚህ አይባልም። አይ የሰው ዕውቀት ነው። ሰማንያ አንዱ የሰው ዕውቀት ነው እንጂ የእግዚአብሔር ቃል 66 ብቻ ነው ሰው ለሰጠ እንጂ መጽሐፍ ቅዱስ የሚያወራው ግን ስለ ስድስቱን ግን እግዚአብሔር ይላል በባሪያዎቹ በኩል በመንፈስ ቅዱስ አማካኝነት ተናገራችሁና ጻፉ ይላል እንጂ ከዛ ውጭ ያለው ደግሞ የሰው አንደርስታንዲንግ ነው። 86 አሁን የሚባለው የሰው አንደርስታንዲንግ ሰው የተረዳው የጨመረበት ነው፣ ተጨማሪ ነው። ኬታ መጣዋል ተጨማሪ መሆኑን በምን አወቅ? የሰው እውቀት ነው አንደርስታንዲንግ ያረከውን ሰው የጨመረበት ነው እንጂ የእግዚአብሔር ቃል ትክክለኛ እግዚአብሔር ለሰዎች ተናገራቸው። ስልሳ ስድስቱም ሰማንያ አንዱም ዘጠና አንዱም ሰባ ሁለቱም እኮ ሰው ነው የጻፈው እኮ እኔ እኮ አይደለም አላልጎውም እኮ ሰውን የጻፈው ብያለ እኮ አይደለም አላልጎውም እኮ እኔ እኔ እኮ ያልኳን ነው 86 86 መለስ፣ 81 በለው። እኔ ያልኳን ነው ስልሳ ስድስቱ መጽሐፍ ቅዱስ ሄድና አንብቦ ሊንጋን እንደ መጽሐፍ ቅዱስ እኮ ስናገር እኮ ጴጥሮስ ምንድን ነው ያለው? የትንብቱ ቃል የመጣው ይሄ መጽሐፍ የመጣው እግዚአብሔር በራሱ በመንፈሱ አማካኝነት ለሰዎች ተናግሮ የጻፉት ነው ይላል እንጂ የሰው አንደርስታንዲንግ አይደለም። መጽሐፍ ቅዱስ የእግዚአብሔር በሰዎች በኩል ሆኑ ግን በመንፈስ ቅዱስ አማካኝነት ሰዎች የጻፉ ነው እንጂ ሰው የተረዳውን የጻፈ አይደለም። ሰማንያ ላይ የተጨመረው ሰማንያ አንዱ የተጨመረበት የሰው አንደርስታንዲንግ ነው እንጂ መንፈስ ቅዱስ ተናግሯቸው አይደለም። ሰማሁን ነቢይ ውስጥ ቆይ እስቲ ሀሳቡን ያደራጅና ቢፎር አዳም የምን ተወት እንዳለ እናውቃለን። ካለ በፊት የምን አይዲኦሎጂካል ሊንኮች አሉ፣ ቢፎር አዳም የሚል አሁን እሱ የፈለገው አስተምሮ ቢፎር አዳምን ከሆነ ቢቢልካል ግራውንድ አለው። ሄሬሲ ትምህርት ሊሆን ግን ይችላል፣ ሄሬሲ ሊሆን ይችላል። ግን ሄሬሲም ቢሆን ቢፎር አዳም የሚል ትምህርት እንዳለ አውቃለሁ። ቢፎር አዳምን አይዲያ ከሆነ ስ ሀሳቡን አደራጅተው ያውራ ፕሮፌት አንተ የሚውት አርገው ለመማርማር እዚህ እስካለን ድረስ ከአዳም በፊት ፍጥረት ነበር ምድር ላይ የሚል አስተምሮ አለ። ቢብሊካል ኮቴሽንም አላቸው፣ መጽሐፍ ቅዱስ ይጠቅሳሉ። ባይብል ላይ ኮት የሚያደርጉት ቦታ አለ። ዲቬት የሚያደርጉትን ቦታ አላቸው። አዳም በፊት ሰው ነበር፣ ቢፎር አዳም ሚል ፕሮፌት ካሳሁን ፕሮፌካ ሳሁን ታምናለህ? ከአዳም በፊት ፍጥረት ነበረ ብለህ? መጽሐፍ ቅዱስ የሚለው ከአዳም በፊት ምንም እንዳልነበረ ሰማይና ምድር ብቻ እንደተፈጠረና ከዛ በኋላ እግዚአብሔር አምላክ ሰውን በመልኩ ፈጠረና ከዛ በኋላ ከምድር አፈር አበጀ የሚለው ቃል ምዕራፍ ሁለት ላይ እናገኛለን። ምዕራፍ አንድ ላይ ፈጠረ ይላል። ምዕራፍ ሁለት ላይ ደግሞ ሰውን ከመሬት አፈር አበጀው፣ የህይወትን እስትንፋስ እፍ አለበት ይላል። ከዛ በፊትም ምንም አልነበረም። ሰማይና ምድር ብቻ ነው የነበሩት። ከዛ በኋላ ነው ሰው የመጣ በሰባተኛው ቀን እግዚአብሔር እግዚአብሔር ከስራ ሁሉ ካረፈ በኋላ ነው ሰውን የሚባለውን የፈጠረ እንጂ ከዛ በፊት ፍጥረት ምንም አልነበረም። ሰማይና ምድር ብቻ ነው የነበረ። እኔ የማምነው ይሄን ቃሉን ነው የማምነው፣ ቃሉን ነው መላክና ሰው መላክቶች ተወርውረው ከሰው ጋር መገናኘታቸው እና ኔፊ የሚባል ሰዎች እንደነበሩ አታውቅም ፓስተር? ማነው ፕሮፌት? እሱን እሱን እኮ ከአዳም ኃጢአት ወደ ዓለም ከገባ በኋላ ኃጢአት ወደ ዓለም ከገባ በኋላ ነው የተፈጠረው። ለምሳሌ አሁን አንተ የተናገርከው ከሰውን ልጆች ጋር እነዚህ የተገናኙት ከውድቀት በኋላ ነው። አዳምና ሔዋን ከኤደን ገነት ከተባረሩ በኋላ እነዚህ መጡና ከሰው ልጆች ጋር እንደተገናኙ እግዚአብሔር ቃል ይናገራል። ሰው ግን ይሄ የሆነው ከውድቀት በኋላ ነው እንጂ ከውድቀት በፊትም አልነበረም። የትኛው መጽሐፍ ቅዱስ ላይ ነው የሚናገረው? ስጀመር መጀመሪያ ጠየቅ እኮ አንተ። ለምን ብዬ ነው መጽሐፉን የሚነግርህ አንተ ካነበብከው መለስኩልህ። አይደለም እኮ የትኛው ላይ ነው ንገረና። መጀመሪያ አንተ የጠየቅኸኝ እኮ ነው የመለስኩልህ። የመለስኩልህ እኮ እንደዚህ ብለን ነገርከኝ፣ እኔም ደግሞ መለስኩልህ። ምንድናነበው ለእኛም እንዲቀለን ንገረን። አሁን መጀመሪያ እኔ እንደቀልስ አሁን የጠየቀኝ እንዲ እንዳለኝ እኔ ደግሞ መለስኩለት። አይ ቅድም ከመጽሐፍ ቅዱስ ውጭ አልቀበልም ብለ ስለነበር ብዬ ከመጽሐፍ ቅዱስ ውጭ አሁንም እኮ ይህ መጽሐፍ ቅዱስ ውጭ አደለም እኮ መጽሐፍ ቅዱስ ላይ ያለው ነው። ኛው አንቀጽ ላይ የትኛው ምዕራፍ ላይ ነው ያለው? አሁን ምዕራፉን ማነግር ምዕራፉን የነገርገኝ መለስኩልኝ ለማማር እስከ ወነዲ አንተ በትህትና አመልስላቸው። አንተ በትህትና አመልስላቸው። እንደ እግዚአብሔር ሰው እንደ እግዚአብሔር ቃል በትህትና አመልስላቸው። እንትን እንዳርጋ ፕሮፌት ካሳሁን ለውይይት እንዲጠቅመን፣ ፕሮፌት አቤት፣ እየሰማው ነው። እስቲ የመንፈስ ፍሬዎች መካከል እስቲ ንገረኝ፣ አምስቱን ነው። አዎ፣ ፍቅር። እሺ ደስታ እሺ ተላም እሺ ጀሪነት እሺ በጎነት እሺ የዋይነት እሺ እራስን የመግዛት መንፈስ። አምስት ግን እያለፉብን እ አምስት እያለፉ ነው አይደለም? አምስት ሳይሆን እስከ ሰባት ናቸው። ያው የጠቀስኩ የአምስት ልንገር ብዬሽ ነው። ሰባት ናቸው ይዘላይ ያለው በቃ እነሱ እኮ ታዲያ አንተ ላይ መታየት አለባቸው እኮ አንተ ላይ። ከአምስቱ ስንቱ ነው እየታየ ያለው አሁን? ከአምስቱ ሁሉም እየታይብኝን ያለው እኮ። ከታየብህ ፕሮፌት ጆን እንዳለ በትህትና አውራቸው። እነዚህ አሁን ያልዳኑ ናቸው። ገባ? ያልዳኑ ስለሆኑ በትህትና አውራቸው። አዛቦች ናቸው ያለኝ ፕሮፌት ድኗል። ፖርፌት ማለት አሁን፣ ማነው ሳሙኤል? እኔ ስሙን ልሳሳት ይችላል። ፊት ለፊት ያለውን ፊደል አይደለም ነው ያለገው። አንተ አንተ ነገር አይደለም አንደኛ ነገር፣ አሁን ካሳሁን ያንተ ችግር ነው። አንተ ኮ ፖርፌት ብለ ነው የመጣው። ፖርፌት ምንድነው? ኦኬ፣ ነቢይ ለማለፍ ፈልገ ስሙን ፊደሉን ተሳስቷል ይሆን ይችላል። ኢኮኖሚ ያለው ፖርፌት ያንተ እኮ ከፊት አንብበው ነው ተሳስቷል። እኔ ራሴ ጽፌ ነው አይደለ እና ፖርፌት

ህዝቡን ነው የምጠይቀው። አለ ህዝቡን ይቅርታ ጠይቅ። ይቅርታ አስተካክላለሁ። ይቅርታ አስተካክላለሁ ብያለሁ እኮ። በምን ምክንያት ሰው አሳስቶ ነው? አይ ሰው አሳስቶኝ ሳይሆን እኔ ፊደሉን ተሳስቼ ጽፌ ነው። አስተካክላለሁ እኮ ነው ያልኩት። እኔ ፊደሉን ስ ስ ማለት ሲጽፋው ሳላስተካክል ስለነበረ ስለዚህ አስተካክላለሁ። ይቅርታ ከሆነ ያርጉ። ፊደሉን በደምብ ስላልጻፍኩት ለዛ ነውሮሽንሱ አሁን ስታስተካክልስ እንዴት ነው የምታስተካክለው? ንገረኝ እስኪ። ያችን ፊደል ነው አሁን መቀይራት? የቷል? ያ ሪ የምትለውን ሬን ወደ አረጋለሁ። ኦን ደግሞ መሀል ላ ያስገባለሁ። ሪን ወደ ሪን የምቀይራት አደለም። ጽፌ ከታችን ላስቀምጥ ላሳየው እንዴ አደለ፣ እንዴ ነው የምታረጋት? የጠየቅኩ መልስ ኦ ኦን ኦ ኦ ና አወጣታለሁ ኦ ምትለውን ሪ አስገባለሁ። ኦ ምትለውን ወደ ሪ ነው የምታረጋት ወይስ ወደ ኦ የምታስገባት? ሪን ወደ ኦ ኦኬ። ሪን ወደ ኦ

እኔ ጋር እንዲህ አይነት ነገር አልወድም አልወድም አሁን፣ በህዝብ ፊት ይቅርታ ጠይቅና፣ ምንን ወደ ምን ነው የምታደርገው? ተናገር በግልጽ አሁን። ነገር ይቅርታ ነው ያልጉ ይቅርታ ብያለሁ አይደለ? ይቅርታ ያልጉትን እችን ፍደን ፍለፊት ያለችን ወደዛ ቀይራለሁ ነው ያልኩት።

ይ ን ወደ አለም ልጻፍ እና ላሳይ። አንተ ለምን ስለሆነ ነው አይዞ የምትለው? ምን ስለሆነ ነው አይዞ የምትለው? አንተ እሱ ምንድን ነና? አንተ እሱ አይዞ የምትለው ምን ሆነ ምን ሆነ? ስፔሊንግ እኮ ነው የተሳሳተው። ምንድን ነው ምን ሆነ? ኮረኛ ዞር ሄጄ ነበር። ሶስት ጊዜ አልነበርኩ። ምን አልከኝ? ጥፉ ይመጣል። በቃ እኔ ምን እንዳልክ አልሰማውም። አኩ ደግሞ ምን አረገ? እየጻፈ ነው። እስክሪፕቶ እያመጣ ነው። አታስጨንቀው ልጅ። እስክሪፕቶ እያመጣ ነው። እስክሪፕቶ እያመጣ ነው ነው ነው ፍለፊት ነው የሚጽፈው። ቆይ እሺ፣ ሶፊያ እኔ አዋጣዋለሁ ፕሮፌት ክፈት እንጂ ቪዲዮውን፣ አንተ ክፈት፣ አንበሳ እስክሪፕቶ ይዘሃል። ረጋ በልና ካሜራውን ወደ ወረቀቱ አድርግ። ረጋ በል፣ አሁን ይታያል። ኧረ አይታይም። ቆይ ካሜራን ላስተካክለው፣ ካሜራን ላስተካክለው ይኸው አሁንስ? የለም። ይታያለው? አሁን አይታይም። አሁን አራ ይታያል? አይታይም። አራ ይታያል። አሁንስ? ይታያሉ? እንድሜ ይታያል። ዋና ምንድን ነው እ ከሰው ፕሮ ማክስ ጨምርበት፣ ካሳሁን ፓስተሪን ሲማ። መጀመሪያ አሁንስ፣ ቆይ፣ መጀመሪያ ፓስተሪን ሲማ። የለበጣም አላይታያል። እስቲ አልመጣሁም፣ በል ቆይ አሪፍ እኮ ነው። አስ ትንሽ ላሰቃችሁ ብዬ ነው። ተጋርዶ ዝም በላት። ታስጨርቁ ነቢይ አንተ ነህ። ስማኝ ተው፣ ፕሮፌት፣ ተረጋጋ፣ ተረጋጋ። በአዶሉክያዝ ምስጢር እንዳይታይብን ተረጋጋ። ከዛ ቀጥል ቀስ ቀስ እያልክ ቀስ ቀጥል፣ አይዞ። እሺ። እህ ከዛስ? እሺ። ስለዚህ በአማርኛ ጻፍለት እዛ አጠገቡ። እሺ ፕሮፌት ምንኛ ነው መናገር የምትችለው ቋንቋ አንተ? እኔ የምችለው ግዶለኛ ነው፣ ወደ ደቡብ ደቡብ አካባቢ። አሁን አንድ ነገር በደንብ ስማኝ። ሶፍን ጠይቀው፣ እንዲህ ብለህ ጠይቀው። በእናንተ ቋንቋ ነቢይ ምን ተብሎ ይጠራል ብለህ ጥራው፣ ጠይቀው። አይመልስም፣ አይመልስም። ለምን ቋንቋ ሁሉ እኩል ነው። ጠይቀው፣ እስቲ ይመልስ። ልብ ያለው

አየ፣ ስለዚህ አንተ ራስህን ስትሆን ነቢዩ ሁልጊዜ፣ ራስህን መሆን በቻልክበት ሁሌ ውድ ነህ። አሁን ካሜራህን አብራ አታጥፋ፣ ካሜራህን አብራ በራስህ ቋንቋ ጻፍላቸው።